የአገልጋይ ሜሎስ ሽማግሌዎች እነማን ናቸው? ለኤልዳና ቤተሰብ ሽምግልና የላካቸው እነማንን ነው? ይፈቅዱ ጸልያን ጉዞ ልንጀምር ነው። ኑሮ ሰላም ጠና ስጥልን። ውድ የቻናል የተከታታዮች ሚኪነኝ ከሚኪታ ቦረንፎ። ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁት ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል እንግዲህ ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ወደ አሁኑ ስለቀቁ ለማግኘት ሰብስክራይብ ስታደርጉ ደወሉ ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወደ አሁኑ የሚለቀቁትን መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሼር ና ኮመንት በማድረግም ማበረታታቱ እንዳይረሱ እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። በርካቶችን ያነጋገረ ክስተት በጣም አስደሳች መረጃ ሰሞኑን እንግዲህ በዚሁ ሚዲያ ለእናንተ ይዘን መምጣታችን የሚታወስ ነው። አገልጋይ ሜሎስና ኤልዳና ያልተጠበቀ ጥምረትን በማስመልከት በርካቶችን ሲያነጋግር ነበር። የኤልዳና ንግግር ከዚህ በፊት በማህበራዊ ሚዲያ ላይ የበርካቶችን ትኩረት ስቧል። አነጋገሯ፣ አስተሳሰቧ፣ አመለካከቷ፣ ውበቷ የበርካቶችን ትኩረት የተሳበም ነው። ስለ ባል ተጠይቃ ከዚህ በፊት የተናገረችው ለባሌ እገዛለሁ በማለትም ነው የገለጸችው። እገዛለሁ ማለት ምን ማለት ነው? መጽሐፍ ቅዱሳዊ ቃል ነው ወይስ አይደለም? ብዙዎች አሁን በጣም በሚያሳዝን ሁኔታ ለፍቻቸው ምክንያት እየሆነ ያለው ባልን ያለማክበራቸው በዓለም ደግሞ ሚስቶቻቸውን ያለማክበራቸው ያለመንከባከባቸውም ነው። ምክንያቱም መጽሐፍ ቅዱስ ላይ እንደሚለው ከሆነ የቤቱ ራስ ወንድ ነው ይላል፣ ወይም ሴት ለባሏ ትገዛ ይላል። የአጠቃላይ የቤቱ ራስ ደግሞ ጌታችን ኢየሱስ ክርስቶስ ነው፣ የሁሉ አስተዳዳሪ ማለት ነው። እንደሚታወቀው የቤቱ ራስ ሲባል ባልየው ሚስትየዋን እንደፈለገ ያሽከረከራት ወይም ይቆጣጠራት ይቆጣት ይደብድባት እንደፈለገ ይደብድባት እንደፈለገ እንደ እንደፈለገ ያርጋት ማለት አይደለም። እሱ ሳይሆን በዋናነት ባልየ ምስቱን እየተንከባከበ በዋናነት ለምስት መንገድ ጥሩ ጥሩ መንገዶች ማሳየት፣ መምከር አደግ ደግምስጡ ይህ ነገር ነው፣ ማገዝ ነው። የቤቱ አስተዳዳሪ ባል መሆን አለበት፣ የቤት ራስ ባል መሆን አለበት ስባል ዋነኛው ምልክቴ ነው። ታዲያ ይህን ስላለች በርካቶች እንዴት እንደዚህ ትላለች በማለትም ነው ሀሳባቸውን ቁጣቸውን ሲገልጹም የነበሩት። ኤልዳና እንግዲህ አመለካከቷ በጣም ብሩህ እንደሆነ ጭምርም መጽሐፍ ቅዱሳዊ ቃልን ነው የተናገረችው። ምክንያቱም እንደዚህ ካልሆነ ለብዙ ቴዳር ፍቺ ምክንያት የሚሆነውም ለዚህም ነው ባል መከበር አለበት በጣም እግዚአብሔርም ደግሞ ምስት ረዳት እንድትሆን ነው የፈጠረው ለአዳም ረዳት ነው። ብዙ ጊዜ ሰዎች አሁን በተሳሳተ መንገድ ነው የምንረዱት ረዳት ስትባል ደግሞ የባሏን ትዕዛዝ የምታከብር፣ ባሏን የምትወድ፣ የምታፈቅር መሆን አለባት። ባል እንደዛው ደግሞ ምስቱን የመንከባከብ ግዴታ አለበት። ለዚህም ነው ይህ መጽሐፍ ቅዱሳዊ እንደሆነ ጭምርም ነው። ኤልዳና ታዲያ ይህን ነው የገለጸችው። ይህን የተናገረችው ንግግር በበርካቶች ዘንድ በተለይ በወንዶች ዘንድ በጣም ከፍተኛ አድናቆትን አሁንም ሴቶችን በዛው ልክ ደግሞ ደስ ያላቸው አሉ። በዛው ልክ ደግሞም የተቆጡም አሉ። ምክንያቱም እንደፈለግን ለምን አንሆንም በማለት በማሰብ በማለትም ነው። እንግዲህ ኤልዳና በጣም በውበቷ በአነጋገሯ የበርካቶችን ትኩረት ሳብች ነበረች። በጣም በስራ ደግሞ ጎበዝና ታታሪ እንደሆነ ጨምርም የአዲስ አበባ ከንቲባ አዳነች አቤቤ ጋም በስራ ምክንያት ከዚህ በፊት መገናኘታቸው የሚታወቅም ነው። አልፎም ደግሞ በጣም የሚገርመው ፍቅረኛዋ የመረጠችው ሰው ትክክለኛ ሰው እንደሆነና ትክክለኛ ቦታ ላይ እንደሆነ ጭምርም ነው። ምክንያቱም ሜሎስ መጽሐፍ ቅዱሳዊ ትምህርቶችን በማስተማር በጣም ስለ ቲዳር ደግሞ በቂ እውቀት ከበቂ በላይ እውቀት ያለው የቤቱ ራስ ማን እንደሆነ ያውቃል። በጣም የሚገርመው የነዚህ ጥምረት በርካቶችን አነጋግሯል። ሜሎስ መምረጧ እንደ ተናገረችው ደግሞ አደረገችው። በጣም የሚገርመው የተግባር ሰው እንደሆነች ጭምርም ነው። ለዚህም ነው በርካቶችም ስደሰቱ ነበር። ዛሬ ስታዲያ በሽምግልና ዙሪያ ሜሎስ ለቤተሰቦቿ ለኤልዳና ቤተሰብ እነማንን ነው የላካቸው? በርካቶችንም ያነጋገረው ይህ ነው። በርካቶችን እንግዲህ ከላካቸው ሰዎች መካከል በዋናነት አንዱ በጋሻው ነው። በጋሻው እንግዲህ በኦርቶዶክስ ቤተ ክርስቲያን እምነት ውስጥ እያለ በጣም በሚገርም ሁኔታ በርካቶችን በስብከቱ ሲያስደምም የሀገር ማሞገሱ ድምጹ ራሱ በጣም ይገርማል። በርካቶቹ ይወዱት ነበር ኦርቶዶክስ ሆኖ ሳለ ነው በርካታ ቁጥር ያላቸው ኢትዮጵያኖች ያወቁት የወደዱትም። ብዙ ዝማሬ ላይም በተለይ በማጀብ መጀመሪያ አካባቢ ቃሎችን በማንበብ በጣም በሚገርሙ ሁኔታ በርካቶችን ሲያስደምም የነበረው ብዙዎች ደግሞ የተባረኩበት አገልጋይም ነው። አሁንም እየተባረኩበት እንደሆነም ነው አብዛኞቹ እየገለጹ ያሉት። በተለይ አሮማ ቤተ ክርስቲያን በቅርቡ በመመስረት ወደ ሚዲያ መምጣቱ የምታወስ ነው። ለረጅም ዓመታት ጸሎት ላይ ነበርኩኝ በማለት ነው። በርካታ የፕሮቴስታንት የሚሆኑ የክርስትና እምነት ተከታዮች እንኳን በሰላም መጣይ በማለት ደስታቸው ሲገልጹ ነበር። ታዲያስ በጋሻው በጣም የሰከነና ጭምት ጌታ ነቅቶት፣ እንግዲህ አጠቃላይ ስለ ኢየሱስ የምመለከውም አንድ እግዚአብሔር ነው በማለትም ነው በጋሻው የገለጸው። ከዚህ ሽምግልና መካከልም አንዱ ከሄዱት ሰዎች መካከል አንዱ በጋሻው ነው። በጋሻው ጋር ቅርበት እንዳላቸው ጭምርም ነው። ሜሎስ ስጀመርም አለባበሱም ሁለሜናውም ስጀመርም እሱም ታድሶ ውስጥ እንዳለና አስተምሮም በጣም በሚገርም ሁኔታ ግንኙነት እንዳላቸው ጭምርም። ከዚህ በፊትም እንግዲህ እንደ ቤተሰብ እንደምትያዩ ጭምርም ነው። በጋሻው አንዱ ሆኖ፣ ሌላኛው ደግሞ በወጣትነት በተለይ መልካም ወጣቶችን በመሰብሰብ መልካም ነገሮችን ትምህርቶችን በማስተማር ለበርካቶች ለውጥ ምክንያት የሆነው አንዳንድ ደግሞ ትናንሽ እንከኖችን እያወጡ በአደባባይ እንግዲህ የሰው ልጅ ውድቀትን ለማወጅ የሞክሩ ሰዎች አሉ። ግን መልካም ነገሮቹ ብዙ ናቸው። ብዙ መልካም ነገሮችን እየሰራ ያለው ልበረታታ፣ አሁንም ቀጥል ልባል የሚገባ እንጂ ቁም የመባል አይደለም። ስጀመርም የሰው ልጅ ቁም ስላለው አይቆምም። እግዚአብሔር በሱ የጀመረውን ሳይጨርስ ደግሞ አይመለስም፣ ወደ ኋላም አይልም። አገልጋይ ዮናታን አክሊሉ እግዚአብሔር እንግዲህ በሱ ጀምረዋል በማለት ነው በርካቶቹም እየገለጹ ያሉት እግዚአብሔር የጀመረውን በእሱ ይጨርሳታል እንጂ ማንም አያስቆመውም፣ አላማውን፣ ግቡን ይመታል በማለት ነው በርካቶች እየገለጹ ያሉት። መልካም ወጣቶችን በማስተማር ከተለያዩ ሱሶች በርካቶች ስላቀቁና ከተለያዩ ፈተናዎች ሲወጡም ተስተውሏል። ዮናታን አክሊሉ እንግዲህ አንዱ የሜሎስ ሽማግሌ እንደሆነ ጭምርም ነው። እነዚህ እንግዲህ አብዛኞቹ አሉ የተባሉት አገልጋዮች ናቸው። ከነዛ መካከል ደግሞ በሕዝብ ዘንድ በጣም ታዋቂ የሆኑት አገልጋዮች፣ አነጋጋሪ የሜሎስ ሽማግሌዎች እንደሆኑ ጭምርም ነው። ምንኛ መታደል ነው በማለትም ነው በርካቶችም የገለጹ ያሉት ይህን የመሰለ አገልጋዮችን ልኮ እሱ ለዚህ ክብርና ወግ፣ በጣም በሚገርም ሁኔታ በቅድስና እየተመላለሰ እሷም እንደዛው በጣም በሚገርም ሁኔታ ጥምረታቸው በርካቶችን ያነጋገረና ያስደስተ የበርካቶችን ምኞት እንደሆነ ጭምርም ነው። በጣም የሚገርመው አገልጋይ ነው። ታና ክሊሉ ነበጋሻው ለሽምግልና ተልኳል። ለዚህም ነው ሁሉም እንግዲህ መልካም ምኞታቸውን እየገለጹላቸው ይገኛሉ። የአብርሃምና የሳራ ያርግላቸው በማለት ነው በርካቶቹ እየባረኳቸው ያለው። እንግዲህ አጠቃላይ እንግዲህ የሜሎስ ሽምግልናን በማስመልከት የሜሎስ ሽምግልና ለቤተሰቦቿ ለኤልዳና ቤተሰብ የላከላቸውን ሰዎች እነማን ናቸው በሚለው ዙሪያ ዋና አገልጋዮችን በማስመልከትም ነው አጠቃላይ ለእናንተ ይዤላቸው መጣሁት። እንግዲህ በዋናነት በጋሻው አንጋፋውና ተወዳጁ አገልጋይ በመሃሉ እንዳለ ጭምርም የወጡት መረጃዎች ያሳያሉ። ሌላኛው አገልጋይ ዮናታን አክሊሉ የመልካም ወጣት ዋነኛ መስራች የሆነው አገልጋይም በመሀሉ እንደሚገኝ ጀምርም ነው አሁንም ወጣቶችን እያስተማረ የቀጠለው ክረምቱ መርሃ ግብር ደግሞ መልካም ወጣቶች ጋር አሁንም አሪፍ ጊዜ እንደምኖር በርካቶችም ተስፋ ያደርጋሉ በጣም የሚገርም አሁን አገልግሎቱን በማስመልከት አጠቃላይ እንግዲህ አንዳንድ ትችቶች ብነሱበትም ዮናታን አክሊሉ ወደኋላ አይልም አንዳንድ የቃላት ጉድፈት ሊኖር ይችላል የሰው ልጅ ነው ስጋ ነው የለበሰው ዮናታን መንፈስ አይደለም ስለዚህ አጠቃላይ እንግዲህ በጣም በሚገርም ሁኔታ መልካም ነገሮች እንደምበዙ ጭምርም ነው። የሜሎስ ሽማግሌዎችን በማስመልከትም ነው፣ ሽምግልና ላካቸው ሰዎችን በማስመልከትም ነው። ለእናንተ ይዤላቸው መጣሁት። እስካሁን ድረስ አብሬያቸው ቆየት ሚኪንኝ ከሚኪታቡር ንፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ለእሳታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና ጫጭር መረጃ እስከምንገናኝ ድረስ በያላችሁ በተለም ክፍል ሰላም ያቆያችሁን።